ሰላም የተወደዳችሁ የወላንሳ ሚዲያ ቤተሰቦች፣ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታ የደረሳችሁ። በዕለቱ ወደ እናንተ የመጣሁት አንድ ወዳጄ ያጋጠመውን ታሪክ ላካፈላቸው ነው። ይህ ወዳጄ እንደ ነፍሱ የሚሳሳላት እንዳይኑ ብሌን የሚያያት ፍቅረኛ አለችው። ከዚች ፍቅረኛው ጋር በትንሽዬ ነገር ይኮራረፋሉ። እሱም ይቅርታ ሳይጠይቃት እሷም ይቅርታ ሳትጠይቀው ለተወሰነ ጊዜ ቆይተዋል። እናም ዛሬ ቤተ ክርስቲያን ላይ ተገናኝተን እንዲህ ሲል ጠየቀኝ። ወንድሜ ይችን ልጅ በጣም እወዳታለሁ፣ በጣም አፈቅራታለሁ፣ እንደ ነፍሴ ሳሳላታለሁ። በትንሽዬ ነገር ግን ተቆራረፍን፣ ይቅርታ ልጠይቃት እፈልጋለሁ ነገር ግን ምን ብዬ ይቅርታ እንደምጠይቃት ግራ ተጋብጄ አንድ ወር አለፈኝ። ምን ላደርግ አለኝ። ወንድሜ፣ ይቅርታ ለመጠየቅ ነገ አይባልም። ነገ ያንተ አይደለም፣ ዛሬ ነው። ከዛሬም አሁን። አሁን ና ይቅርታ ጠይቃት። ወንድሜ ወይ ይህ ትወዳትልሽ ይህኔ ያንተን መምጣት እየጠበቀች ሊሆን ይችላል። እሷም እንዳንተ ሀፍረት ተሰምቷት እንጂ ይቅርታ ልትጠይቅ እየፈለገች ይሆናል። አሁን ሂድ። አንፍጠ አልሆቴ ፍቅር እኮ ትልቅ ነገር ነው። ፍቅር እኮ ተሸንፈህ የምታሸንፈው ነገር እንጂ ሁልጊዜ የምታሸንፍበት ተቋም አይደለም። ስለዚህ አሁኑን ይቅርታ ጠይቃት። አሁኑ ሂድ ወደሷ ወደ ቤታ ትመለስ አልኩት። እዚያውኑ ከኔ ጋር አሁኑ ደወለላት። እያለቀሰች አናገረችው። እሷን በጣም ም ታፈቅረው ገረመኝ። ይህን ያህል እሷ እየጠበቀችው፣ የእሱ መዘግየት ግን ብዙ ነገሮችን ፈጥሯል። በቀጥታ የምትወዳትን ፍቅረኛ ይቅርታ ለመጠየቅ ለማስደሰት ችግርህ ምንድን ነው ብሎ ለመጠየቅ ራስ በሰኬት የለብንም። ብዙዎቻችን እሰው ላይ ያለ ችግር እንጂ ራሳችን ላይ ያለ ችግር አይታየንም። ምናልባት ፍቅረኛ እኮ ከአንተ ያለው ጉድለት ይታያት ይሆናል። የእሷ ጉድለት ደግሞ ለአንተ ይታየ ይሆናል። ጉድለትህን ስትነግር ለምን ትቀየማለህ? ጉድለትህን ለማስተካከል ችግርህን ለማስተካከል ጣር እንጂ ለምን ትቀየማለህ? እየነገረችህ ያለው እኮ የተሻለ ሰው እንድትሆን ነው። ነገ ባል እንድትሆናት እኮ ነው። እሷንም እየነገርሃት ያለ እኮ ነገ ሚስት እንድትሆነ ነው። ስለምታፈቅር እኮ ነው። ችግርህን የምዝ ነገር ይህን አስተካክል የምትል እኮ ስለምታፈቅርህ ነው። ወዳጄ፣ ችግርህ ሲነገርህ ራስክን ፈትሽ። ራስ ራስክን ተመልከት ብዙ ጊዜ ወደ ውስጣችን አንመለከትም። ወደ ውስጣችን ከተመለከትን ችግራችንን እናየዋለን፣ እንመለከተዋለን። ስለዚህ ወደ ውስጣችን እንመልከት፣ ራሳችን ላይ እንስራ። የኢትዮጵያውያን ማይንድ ሴት አባችን ላይ ብዙ አልተሰራ። ማይንድ ሴት አባችን ላይ እንስራ፣ ራሳችን ላይ እንስራ፣ ራሳችንን እንለውጥ። ራስህን ስትለውጥ ደግሞ ነፃ ሆነ ነው ከውስጥህ ምንም ነገር ሳይኖር ነው ራስህን መለወጥ የምትችለው። ለይቅርታ አንድ ወር ከፈጀ በሌላውን ነገር ለመተው ምን ያህል ጊዜ ልትፈጅ ነው? ይህ አንድ ወር እኮ ራስህ ላይ ብትሰራበት አይደለም? የምትወዳትን ልጅ ይቅርታ ለመጠየቅ የማትወደውን ሰው እንኳን ይቅርታ ያስጠይቃል። ቅርታ ለመጠየቅ እኮ ይህን ያህል መዘግየት የለብንም፣ ይህን ያህል ጊዜ መፍጀት የለብንም። በመጀመሪያ ለሰው ሳይሆን ለራሳችን ይቅርታ ማድረግ አለብን። ለራሳችን ይቅርታ ማድረግ ማለት ደግሞ ራሳችን ላይ መስራት ነው፣ ራሳችን ማየት ነው። ሶ ወደ ውስጣችን እንመልከት። ወደ ሰው ጣታችንን ከመቀሰራችን በፊት ወደ ራሳችን የዞረውን ጣት እንመልከተው። የራሳችን ችግር ያሳየናል የተቀሰረው ጣታችን። ስለዚህ ችግራችንን መቅረፍ እንችላለን። ወደ ቤተ ክርስቲያን ስናቀና ቤተ ክርስቲያን የምታስተምረን ከሰው ጋር ይቅር እንድንባባል ነው፣ ከራሳችን ጋር እንድንታረቅ። ከራሱ ጋር የታረቀ ከፈጣሪው ጋር የታረቀ ነው። ራሱን ይቅር ያለ ወደ ፈጣሪው ይቀርባል። ሰዎችን ይቅር ያለ ወደ ፈጣሪው ይቀርባል። ራሳችንን ይቅር ለማለት መዘግየት የለብንም። ሰዎችን ይቅር ስንል ራሳችንን ይቅር እንዳለው ይቆጠራል። ከራስ ጋር ትታረቃለህ፣ ከራስ ጋር ሰላም ትወርዳለህ፣ ከራስ ጋር ሰላም ትሆናለህ። ስለዚህ ይቅር ለማለት አንዘገይ፣ ከራሳችን ጋር ለመታረቅ አንዘገይ፣ ራሳችን ላይ ለመስራት አንዘገይ። ችግራችን ሲነገረን በመልካም እንጂ በመጥፎ ሳይድ አንመልከተው። አባቶቻችን እኮ ይናገሩታል እኮ ተቀምጧል፣ ዓለምን ከሚገዛ ይልቅ ራሱን የገዛ ይበልጣል። ስለዚህ ራሳችንን እንግዛ። በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። ላይክስ ሰብስክራይብ ማድረግ አትዘንጉ። አመሰግናለሁ።